እዚህ ጋር ያ ባያሳዝንም የምር ያብ ያሳዝናል። በጣም ማለት ነው። የምር እኔ ራሱ ከሄሉ ያልጠበኩት ነገር ነው የሆነው። ትላንት በጣም ተናድጄ ነበር። እኔ እንግዲህ ከተናደድኩኝ በጣም ነው የምንጣጣው ብዬ ነው ተቆጥቤ ራሱ ዝም ያልኩት። እና ወዶቼ እንዲናችሁ ተናደራችሁ፣ ሁሉ ሰላም፣ እኔ ጋር ሁሉ መልካም ነው እና እኔ ወዶች ተናፍቃችኋል እና የምር በጣም ነው ያሳዝነኝ። በጣም ማለት ነው። ምክንያቱም ያን ደስታውን እና አሁን ላይ የሚያሳየውን አክት ሳያ በጣም ነው የሚያሳዝነው እና ድራማ የሚሆን ምንም የሚሆን ለእኛ እውነት ነው ብሎን እያቀረቡልን ያሉ ለእኛ ስሜት ራሱ አይጠነቀቁም። ሲቀጥል ደግሞ ያው የታወቀ ነው እኮ እንዳላረገዘች ውስጣችንም እናውቀዋለን፣ ሲጀመር እናውቀዋለን እንዳላረገዘች ማለት ነው ግን እነሱ ሁለቱ ግንኙነት ውስጥ ገብተው አሉ ማለት ነው። ለዛ ነው ያብ ያመናት ብዬ ነው ማስበው። በቃ ግንኙነት ውስጥ ገብተው አሉ። ያብ ለዛ ነው ያመናት። ግን ሄልዬ በዚህ መልኩ እንዱም እንደዚህ አይነት ለራሱ ስራ ባይመጡ እኔ ደስ ይለኛል። እንዲያድረናል እንደዚህ ሆነናል እንደዚህ ሆነናል። በቃ ስንት ምሰሪያቸው ምርጥ ምርጥ ስራዎች አሉ ሽ እኮ ሄልዬን የቆንጆ የምሬን ነው ምለው። ስንት ስንት የሚያምር እና አንዳንድ ልጆች ብዙ የምትናገሩ ስላላችሁ ነው ኮመንት ላይ ስላየው ነው እንደ እዩ በደምብ አርጋቸው። በቪዲዮ ራሱ ገብቼ እየሰራውኝ ያለሁት እና ያ በጣም አንጀቴን የመላሁት ሲያለቅስ ምናምን ዊ ወይኔ ጉዴ፣ እንደ የምር እኳ አለቀስ። አታዩትም እንዴት እየሆነ እንዳለ? ይሁ ፊቱ ራሱ እንዴት እንደቀላ፣ አይኑ ራሱ እንዴት እንቧ እንዳቀረረ፣ የምሬን ነው በጣም ነው የሚያሳዝነው። በጣም ማለት ነው እና ልቡ ነው በጣም የተሰበረው። አሁን እንደው ከምንም በላይ አሁን ላይ ነው ይጠላታል ብዬ ማስበው። ማርያም እና ሄሉን ብቻ ስለምንወዳት ሄል ይሄን እንትን ማለት አደል፣ ካጠፋችን ቀጥታ ነው እንደዚ አድርገሻል ብሎ ነው መናገር። በእርግጥ ለፍቅር ብላ ነው መስዋዕት የከፈለችው። ይህን ለፍቅርም ቢላ እንደዚህ ክብሯን የሚያጣ ነገር ያብን ብሏል ክብርሽን የሚያጣ ነገር እንዴት ራስሽን አሳልፈሽ ትሰጫለሽ ክብር የሚባል ነገር አለ እሱ ደግሞ ለቤተሰቦቹ ተናግረዋል ለአባቱ ለማን ነው ለእናቱ ሁሉ ተናግረዋል ምናምን ነገር እና ደስታውም ማለት ነው በጣም ነው የሚያስጠላው እንደው በዛ ሰአት ራሱ ቶሎ ብላ ፕራንክ ነው ወደ እኔ እንድትመለስ ነው ብትለው አሪፍ ነበረ እና እዚ ጋ ራሱ እንዴት እንደሚያሳዘን ፊቱን ብቻ ራሱ ተመልከቱ የምሬን ነው ምላቸው ፊቱን ተመልከቱ እንዴት እንደተቀየረ እና እንዴት ውስጡ እንደተሰበረ እንዴት እንዳለቀሰ ፊቱ ራሱ ይናገራል በቃ እና በቃ ፊቱን ሳያ እኔ በቃ አልቻልኩም ታቃላችሁ ምክንያቱም በጣም ልናገራት ትችላለሁ ብዬ ራሱ ትላንት ተቆጠብኩኝ ዝም አልኩኝ በቃ ምክንያቱም ሄሉ ትልቅ ስህተት ነው የሰራችው እና እኔም ትንሽ ተረጋግጬ ላውራ ብዬ አደርኩኝ እና በጣም ነው የሚያሳዝነው። ሄልዬ ከአንቺ የሚጠበቅ ነገር አይደለም ሲጀመር የሰራሽው በቃ ሙሉ ለሙሉ ከአንቺ የሚጠበቅ ነገር አይደለም የሰራሽው፣ በዛ ላይ ክብርሽ የሚነካ ነገር፣ በዛ ላይ ደግሞ በቃ የሆነ የሚያስጠላ። ምክንያቱም አንቺ እኔ ልጃገረደኝ፣ ልጃገረድ ነው የሚባለው እንደዛ ነው፣ እንዲህ ያለሽ እንደዚህ አይነት ግንኙነት ግን ያዲ የምንገባሽ ኖርማል ነው። ግን ቢሆንም አንቺ እንደዚህ የምትይው አይነት ሴት አልነበርሽም። ምክንያቱም እንዲህ ክብረ ንጽሕናሽን የጠበቅሽ ቢል ነበርሽ እስካሁን አንቺን በምትይው እኛ በምናየው ማለት ነው ወንዶችን በሚሉ ግን፣ አንቺ ደግሞ በማይመጣ መልኩ መጣሽ። በማይመጣ በርግጥ ለፍቅር ብለሽ ነይን ያህል መሰዋት መስዋዕት የከፈልሻለሽ፣ ቢሆንም ደግሞ እንደዚህ ሰውን አሳዝነሽ አስለቅሰሽማ አይሆንም። ወይኔ ያ በዚህ ጋር እንዴት እንዳለቀሰ ብዬሽ በጣም ነው ያለቀሰው። ያም ማለት ነው የውት ፊቱን እንግዲህ፣ ወይኔ እንትና ማን ነው ልውሌ፣ ራሱ በጣም ነው ያዘነው። በጣም መናገር ራሱ ቃላት ነው ያጠራው። የቱ መከታ የምር እሱ ራሱ ደንግጧል። ምክንያቱም ከሄሉ ስላልጠበቀ ማለት ነው ማናችንም ከሄሉ አልጠበቅን ነው ብቻ አላቅም ለምን እስከዚህ ደረጃ እንደዚህ እንደዋሸች ራሱ ነገ እውነቱን መውጣቱ አይቀርም ነገ ምን ልትል ነው በዚህ መልኩ እሱን አምጥታ አፍቅራ ነገ እንደማየድ በምን እርግጠኛ ሆነች እንግዲህ አንዴ የሆነ ሆኗል ተረጋጊ እኛ እንወድሻለን ከምንም በላይ እንዲህም ስንናገር ጥላቻም ሳይሆን በቃ መናገር ስላለብሽ እና መመከረም ስላለብሽ ነው የምር ወይ ጂጂዬ ጂጂዬ ነሽ። እንደው አሳዘንሽ። እንደው የአንቺ ተስፋ ማድረግ እና የአንቺ እውነት ነው፣ ልጆች ምን ስታመጭ ራሱ ሳላምን እያመንኩ መጠው በአንቺ ፖስት ማለት ነው። ግን ይኸው ምክንያቱም ሄሉ ብቻ ከባድ ነው፣ እና ልጁ በጣም ነው የሚያሳዝነው። ነው። ያም ማለት ነው እና እንደዚህ ክብርሽን በማይነካ መልኩ ብትመጪልን እኛ በጣም ደስ ይለናል። የምር በቃ እንደዚህ ክብርሽን ማይነካ ነገር ስንት ምሰሪያቸው ፍራንኮች አሉ ስንት ምሰሪያቸው እንትኖች አሉ። የምር በዚህ መልኩ ደግሞ ወንድ ልጅ መያዝ የለብሽም በቃ በዚህ መልኩ አይደለም። አንዴ ይቅርታ ጠየቅሽው ይቅርታሽን ከልብ አድርገሽ እሱ ይቅርታ ከጠየቀሽ ማን ነው፣ ከተቀበለ ተቀበለ ነው፣ ካልተቀበለ እንግዲህ ምን ታደርጊያለሽ? ግዴታ ከኔጋ ሁን ማለት አትችይም። አይደለ እሱም ደግሞ ልዩን እንደ ጭራ እያስከተለ ነው መቼም እንግዲህ፣ አብራች የምትሆነ አይመስለኝም በዚህ ሁኔታ። ምክንያቱም ልዩ በመሀል ካለች በቃ ወደ ሷ መመለሱ አይቀርም፣ እሷ ከሱ ማትለይ ከሆነና በጣም ያሳዝናል። ወይኔ ንዴቱ፣ ወይኔ ፊቱ፣ ወይኔ አይኑ። እንዶ አይኑን ምን ተቀብቶ ነው ልበል? እንዶ በአንዴ ድራማን አለው፣ በአንዴ ደግሞ እውነት ነው ብዬ እንዳምን ያደረገኛል እኮ በጣም ነው ያሳዘነኝ፣ በጣም ማለት ነው። በቃ ስብር ብር ነው ያለው። በቃ ደስታ ሁሉ ነው የጠፋ። ምክንያቱም ያ አረገዝኩ ሲባል በአንዴ ከዛች ተቀይሮ ወደ ሌሎ የመጣ በቃ የልጅ ፍቅርም ስላለው ነው። ግን አሁን ላይ በጣም ነው የተሰበረው። ከዛ በላይ ከመጀመሪያው በላይ በጣም አዝኗል፣ በጣም ተሰብረዋል። የምር አሳዘነኝ፣ በጣም ማለት ነው። አይ ሄሉ፣ ሄሉ ማለት እኮ ነው መንጣጣት ነው ስራዋ። በትክክል እራሱ ማስረዳት አችልም። በጣም ያሳዝናል እና ብቻ ፈጣሪ አንድ ይበላችሁ፣ ወደ ራሳችሁ ተረጋግታችሁ የምትመለሱበትን ያህል። ወይኔ ንዴቱ እያነቃት ነው በፈጣሪ ስም። ወይኔ ሄሉም ደግሞ እኮ ተረጋግታ የማስረዳት እንትን የለባትም። በቃ እሷ መጨው ነው እሱ አሁን ላይ አሁን የበፊቱ ጥፋቷን፣ ወይ ጉድ! የበፊቱ ጥፋቷን ራሱ አንስቶ ማውራት ጀመረ። መጀመሪያ ላይ የረሳውም ማለት ነው። በጣም ለደጅ ውስጥ ነው ያለው። ራሱን ራሱ መቆጣጠር እያቃተው ነው የምርና፣ ብቻ ፈጣሪያ እንዲበላቸው ነው ምለው ሌላ ምን ላለው። የምር በጣም ነው ያሳዘኑኝ። ያብ ራ ልውሌ ራሱ በቃ መናገር አቃተው። ምክንያቱም ኬሉም አልጠበቀም። እንደገናም ደግሞ በዚህ መልኩ በየሱስ መናገር አቅቶት በቃ ፈዞ ቁጭ አለ። በቃ ምንም መናገር አልቻለም። ልውሌ ምስኪን ወይ ያብማ በጣም ጨለለኮ ጨለለው ነገ ጨለላል ጨለላል እያልኩ ከዛ በለጠ ጨለለው መጣ። እና ፈጣሪ እንግዲህ አንዲ በለ። ብቻ ተረጋጋ ሉልዬ፣ የምር ተረጋጋ። ስሜቱ ይገባናል፣ የምር ስሜቱ ይገባናል። ከባድ ነው እና ሄሉም ተረጋጊ፣ በቃ ወይኔ ሉል ምስኪን አይ ሄሉ ለይዱ መከታ የምር ስታሳዝን። ሮጣ ሄደ እኮ ሊያመጣት ነው መሰለኝ፣ እርግጠኛ ነኝ። በቃ የሷን ነገር ስለማይችል ማለት ነው። የምር እኮ ሄሉ አንተ ትለያለህ ጌታን። እሷ ትክክለኛ ወንድም፣ ምርጥ ምርጥ ሰው ማለት ነው። ፈጣሪ አይለያቸው። ይሄ ፍቅራችሁን ፈጣሪ አይንፈጋችሁ። እና ወደ ራሷን እንድትመለስ ታረጋት አለ ብዬ አስባለሁ። የኔ ምስኪን አብሯት ቁጭ አለ። ሄልዬ፣ ከባድ ስትኮር የሰራሽውን፣ ቆንጆ የኔ ማር እና እንደዚህ አይነት ስራ ላለመስራት ከዚህ በኋላ ትምህርት ስለሻል ብዬ አስባለሁ። ፈጣሪያ እንዲበልሽ እና ውዶቼ፣ እወዳችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ኮመንት ላይክ ለምስጠኝ። በጣም ቴክ ሳቢ ለምትጋሩ በሙሉ ወዳችኋለሁ። እና ሎሊያ አደራ እንግዲህ ሄልዬን በደም ማርገ ምከራት ገጽታት፣ እንደዚያ አይነት መንገድ እንዳትመጡ ከዚህ በኋላ የምር በቃ እንዲህ ክብር የሚነካ ነገር ቤተሰብን የሚነካ የሚያዋርድ ነገር አትምጡ። ምክንያቱም በጣም ያስጠላል። ውሸት እንደ ውሸት እኮ የሚያስጠላ ነገር አለ፣ እውነት ሲወጣ ማለት ነው። ነገ ላይ የምናፍሮ ነገር በጣም ነው የሚያስጠላው። አደለ የምር ይደብራል። አይ ላይ የመከራት